እኔ እኮ እሷን ፈልጌ ተባረሬ ነው። አንቺ ማን አባረርሽ? ነው ነው ተኝተሽ አሁንም ሜንሽን በደንብ ነው የሚደረገው እኮ ግን ለምንድን ነው የምትሰደብኝ? ምን አድርገሻል? ምንም አላደረግኩም። ያው እነሱ የሚሳደቡትኝ አፈቀርኩ ስለና ያው ብዙ ወንዶች ጋራ ቪዲዮ ሰርቻለሁ። ያው ግን የሰራሁት እኔ እናላል በጣም ነው የሚናገሩ። ሾላ ምሬን አስተካክሚ፣ የምታስተካክሚ ነገር ካለ፣ ያልተረዱሽ ነገር ካለ አስረጂ። ያው በቃ እነሱ ያልተረዱት ነገር ከሁሉም ጋር ምሳራን ምሳራችሁ ከሁሉም ጋር ለምሳ ያው ያለሽ ቀራቢታና የምታሳዩ ባህል፣ እሱን ነገር አስተካክሚ። ሰላሙ አለይኩም ረላ በረካቱ ሰለም። የተከበራችሁ ቤተሰቦች እንደናችሁ፣ ደህና ናችሁ? ሰላም ብያለሁ። አቤት ዛሬ ውርደት! አንዳንዴ እሱን ሁል ጊዜ መጥፎ ነገር ስንሰራ የሆነ ጊዜ ያዋርደናል ማለት ነውና፣ አቤት ውርደት፣ አቤት ውርደት፣ አቤት ውርደት ትላላችሁ አቂቃ ማለት ነውና። ሱብሃናላህ እኛ ሙስሊሞች ወደየት እየሄድን ነው? ወደየት እስ እያመራ ነው? እንዴት ነው መራመድ አለብን? አሁን ላይ ዱንያን ብቻ እንጂ አኺራን ረስተነዋል። እና ምንም የማይቀፋት ምንም የማይመስላት ስለ ዲኖም ስለ እስልምና ምን ምንም ነገር የማይመስላት ማለት ነው፣ የምትገርምናት። አንዳንድ ሰዎች እኮ ምክር ሲመከራቸው ወይም ደግሞ የሆነ ጥሩ ነገር ይሄ እንደዚህ እንደዚህ ነው አስተካክሎ ሲባላቸው ያስተካክላሉ። ይቺ እንደውም እየባሰባን ነው ማለት ነው። ነገሩ ግን ያው ምን ይሆናል? የሀገሯ ልጅ የሆነች ልጅ ና ኮሜንት ላይ አስገብቼላችኋለሁ፣ እና ልክ የእናቷን ነው ኮቢ ያደረገችው ብላለች። እና በአንቺ ስም ሀገራችን መጠራቱ የአባቶች ሽመቶች እንደዚህ ናቸው፣ እና የእነሱን ነው ኮቢ ያደረግሹ። እናትሽም ትምህርት ቤት እንደዚህ ነበረች አለች፣ ማለት ነው። እና ይገርማል። ስብሓናላህ አላሁማ ያሙቀልብ የቆሎብሰበቀልበ ያለ ደኒክ አላ ሱብሃነወተአላ ቀልባችንን ያርጥብልን። ኢሳም ለምንድነው ኮሜንት እንደዛ የሚሰሩሽ ብሎ ሲጠይቃት ብዙ ወንዶች ጋር ስለምሰራ የፍቅር ግንኙነት አላቸው አላት ብለው ስለሚያስቡ እሷ ያለችው ቃላት እና ደግሞ የሚሆነ መጥፎ ነገር ነው ያለችው እንደዚያ ብለው ስለሚያስቡ ነው አለ። ብታስተካክልስ፣ ጥሩ ምክር ሰጥተዋታል። ተስተካከ የሚፈልጉትን ነገር እንትን በአድርጊ ብሎ ይሰሙም ሆነ ያለች ምክር ሰጥተዋታል ማለት ነው። ከሰማች ገለቲ፣ ከሰማች ና ጥሩ አይምሮ ካላት ማለት ነው። ቆሜንቱም እንዳለ አቤት ውርደት ነው። ሀቂቃው ላይ እኔ በጣም እንኳንም ተዋረደች። ምክንያቱም ምናባየ ነገር ጸጽቷት ወደ አላህ ልትመለስ ትችላለች። መጀመሪያ ላይ ስትመጣ መሻላ ወንዶችን ሰላም አትልም፣ አትገፋፋም፣ ትሰራለች እንጂ እንደዚህ እንደዚህ ሰላም አትልም ነበር። አሁን ሮጣ ሰላም ስትል ነው ኢሳም ያዋረዳት ማለት ነው። እኔ ኢሳምን በጣም ብዙም ተከታታይ አይደለሁም፣ ግን ደግሞ አንዳንዴ አልፎ አልፎ ወይም ቲክቶክ ላይ ወይም ደግሞ እንደዚህ ገብታችሁ ስታዩ የምታዩ ነገር አለ እና እንዴት ሴት ጋር መለጣጠፍ ምናምን አይወድም ማለት ነው። እና እነራሚ እንትን ሲሉ እሱ እንትን አይልም ማለት ነው። አይመቸውም፣ ሴት ጋር መለጣጠፍ። እሷን ራሱ ይክራም እንደዛ ነው የሚላት። ደግሞ ምንድን ነው መለጣጠፍ ምናምን ብሎ ነው እንትን የሚላት ማለት ነው፣ የሚቆጣት እና በዚህ ነገር በጣም ጎበዝ ነው ማለት ነው። እሱን የተቀየንኩበት ውለታ ኑሩ ቱርኪን እና ኡስታዝ ኑሩ ቱርኪን እና አብደራሂምን በመሳዴ ሆኖ ማለ በዛ ተቀየበታለው። ምክንያቱም አብደራሂምን በጣም ለሙስሊሙ ብዙ መስዋዕት እየከፈለ ያለ ነው ከፍሏንም ማለት ነው። ኑሩ ቱርኪም እንደዛው የድሆች አባት ነው ማለት ነው። እና በመቀጠል እንደገና ወደ ልጅቱ ስመጣ ልጅቱ ስብሓና ላ አቅሏን ይመልስላት። በጣም እየወረደች እየወረደች ነው የመጣችው ማለት ነው። እና ሶሻል ሚዲያ አጠቃቀማችንን ብናስተካክልስ የሚጠቅመንም እኛውነን። አሁን ላይ ግን በጣም የሙስሊም ኢትዮጵሮች በጣም አስጠልተዋል። በጣም ዝሙትን እያስፋፉ ነው ያሉት ማለት ነው። መጀመሪያ ነን ሙስሊም ነበሩ ኢትዮጵያ ላይ ነን ሙስሊም የሆኑ ሰዎች ጥንድ ጥንድ እየሆኑ መስራት ጀመሩ ማለት ነው። አሁን ደግሞ አላህ ስብሃነው ወተዓላ ያልፈቀደል እሷም ሆኖች እሱም ያልፈቀደላቸው ወንዶች ወንዶች ጋር ወይም ደግሞ ሴቶች ጋር እየተጋንትን እየተጋፉ ነው አሁን ላይ እየሰሩ ያሉት። በሀራም ነገር የሚመጣ ነገር ምንም የሚጠቅመው ነገር የለም የሚጎዳ እንጂ የምታዊ ከሆነ የውስጥ ሰላም የኖራቸው አይመስለኝም። አሙ ራሱ በፊት በጣም ጥሩ ልጅ ነበረ ለበቃ እድኑም ላይ ጠንካራ ነው ብዬ እኔ እኔ በራሴ እድኑ ላይ የሆነ ጠንካራ ጎበዝ እንደሆነ ነበረ የማስበው ማለት ነው። እና እንደዚያ ቁርአን ግስቶ ሲሰጥ ሲያከፋፈል ምናምን ሳይ በጣም ነበር ደስ ያለኝ ማለት ነው። አሁን ላይ ግን አህያ ጋ የዋለይ ጊደር ፈስ ተምራ መጣኝ ነው። እና ይቺ ወይ ለራሷ አትሆን ወይ ደግሞ ወይ ወደ ራሱ አትመለስ ወይም ደግሞ ከስተቷ አትማር። ሱብሃንላህ የሆነሽ ላይ ማለት ነው። እንዲያውም ይብስባታል። አብሽሪ አብሽሪ ነው የሚሏት መሰለኝ ማለት ነው። ምክንያቱም ዛሬ እንሙት ነገ እንሙት ማነቃል። መሐመድ ሰይድ ባለፈው ዛሬ ወር ነው እንደዛ የሞተው ወንድማችን ማለት ነው። መሐመድ ሰይድ አላህ ይርሃመውና ሀይሬ ነገር ቢሰራ ነው ያ ሁሉ ነገር እንደዛ ህጻኑ ትላልቁ ሰው እኔ አላውቀውም፣ ግን ደግሞ በጣም ነበር ልክ የቅርቤ ሰው የመሰለኝ ያክል ነበረ ያዘንኩት ማለት ይሄ ምንድን ነው? ኃይረ ነገር ቢሰራ ሶሻል ሚዲያ ላይ ኃይረ ነገር ሰርተን ብናልፍ እኮ ጀዛካላውም ኃይረን ያቺ ልጅ እኮ ቁርአን የምናስተላልፍ ከሆነ የሆነ ኃይረ ነገር የምናስተላልፍ ከሆነ ያቺ ልጅ እኮ የሆነ ኃይረ ነገር የምታስተላልፍ ልጅ ነበረ ተብሎ ዱዓ የሚደረግልኝ ጊዜ ያለ። እስቲ አሁን እንደዚህ ዝሙት ነው እንጂ የሚያስፋፉት፣ ፈሳድ ነው እንጂ የሚያስፋፉት፣ ምን የሚጠቅም ነገር አለ? ተመልካቹ የሚወደው እንደዚህ ነው። አላሁመ ያ ሙቀልሊበል ቁሉብ ሰብት ቀልቢ ዓላ ዲኒክ። ከላ ሱብሃነሁ ወተዓላ ቀልብን የሚቀያየር ጌታ ነው እና አላህ መጀመሪያችንን ሳይሆን መጨረሻችንን ያሳምርና እኔ በጣም ነው ዛሬ እኔ በእሷ በንግግሯ ኢሳም ደግሞ እንደዛ ሲከፈጥራት ወደዛ ሆኔ ብሎ ሲላት፣ እኔ እኮ ፈለጊያት እንጂ እየፈለግኩ ያለሁት እንጂ ኢክራምን አንቺ ማንትን ብሎሽ ነው ምናምን ብሎ ሲላት፣ ንግግሮቹ ሲናገራት እንደዛ ሲያዋርዳት ብቻ ሁሉም ነገሩ በጣም ያስጠላል። እሷ እንደዛ ለሆነችው እኔ እንዴት እንድትሳቀቅኩ እና አላህን የሚያውቀው ማለት ነው። እኔ መመልከት ፈልጌ ሳይሆን ወይም ደግሞ እነሱ መከታተል ፈልጌ ሳይሆን ሴት ልጅ ለምን እንደዚህ እውነቱን ነው የሚወዱሽን ተከታይ አንቺ የምትወጂን ሳይሆን እሱ የሚወዱሽን ተከታይ አለ። ትምህርት ብትማር ኖሮ ከብዙ ሰው ትማር ነበረ። መጀመሪያ ላይ ተወፍቅና ሶፊ በጣም እንደዛ እንዲሰፋት ያደረገችው እሷ ናት። ነገሮች እንዲሰፉ ተውፊቅ ወጥቶ ሶፊን እንዲሳደብ ያደረገችው በእሷ ምክንያት ነው። እሷን ሲናገራት እሷ ሶፊ ችኛት ስትናገር ነው እንደገና እሱ ወጥቶ ተናግሮ ያንን ነገር እንደዛ ሁሉ እንትን ያለው ነበረ ማለት ነው። እና አሁንም ሜዳ ኢሳም እና ኢክራም ተጣልተዋል። እንግዲህ ሐላቅም ስለዛ እኔ የማውቀው ነገር የለም። አላህ ለሁሉም ነገር ሂዳያ ይስጣቸው ማለት ነው ግን በመሃከል መግባት ስትወድ ለምንድን ነው ግን ነገሩ ምንድን